የወጣቷን አንድ ድንገተኛ ህልፈት ህይወት አስመልክቶ በርካታ ሰዎች ሀዘናቸውን እየገለጹ ሰነባብተዋል። በአረብ ሀገር ህይወቱ አልፎ የተገኘችው ይች ወጣት አስክሬኗ ወደ ሀገር ቤት እንዲገባ በርካታ ጥረቶች ሲደረጉ ቆይተዋል። ይህም ከ30 ቀናት በላይ የፈጀ እጅግ የሚያሳዝን እናም የሚያንገበግብ ቆይታ እንደነበር ነው ከቤተሰቦቿ መረጃዎችን የሰማ ነው። አሁን ታዲያ ሀገሯ ውስጥ አስክሬኗ ገብቶ የቀብር ስነስርዓቷ ተፈጽሟል። ለመሆኑ እነዚያ ፈተናዎች እንዴት ነበሩ? አስከሬኗ ወደ ሀገር ቤት የገባበት መንገድስ እንዴት ነበር? የቀብር ስነ ስርዓቱ ሂደትስ እንዴት ያለ ነበረም? ቤተሰቦቿ በምን አይነት ሁኔታ ላይ ይገኛሉ? እነዚህና ሌሎች መረጃዎችን ሁሉም አካተናል። 21 ዓመቷ ነው። ያልተኖረ ልጅነት፣ ያልተጀመረ ሕይወት፣ ያልታየ መንገድ ያላት ወጣት ናት። ከአንድ ወር በፊት ምሽት ላይ ወጣቷ እናቷን በስልክ እያወራች ነበርም በሳቅና በፈገግታ ውስጥ ሆና ፍቅሯን ስትገልጽላቸው ማምሸታ ነበር። እናትም የልጃቸው ፍቅር የእናትነት አንጀታቸው አላስችል ቢላቸው በለቅሶ ውስጥ ሆነው ነበር እያዋሯት ያመሹት። በማግስቱ ግን እጅግ የማይታመን መሪር የሆነ ያልተጠበቀ የልጃቸውን ሞት ሰሙም። የወጣቷ ማዳም ወይም ማሰሪ ወደ ቤተሰብ ትደውልናም፣ ስላሟሟቷም እጅግ ያልታመነ ነገር ትናገራለች። ለመሆኑ ከርታቷ ስደተኛ ምን ገጠማት ተብሎ ብዙ ሰዎች ጠይቀዋል። ማዳሟ ደውላ ስላሟሟቷም የተናገረችው የማይታመን መልእክቷስ እንዴት ያለ ነበረም? አስከሬኗ ወደ ሀገር ቤት እንዳይገባ ከአንድ ወር በላይ እንዲቆይም የሆነው ምስቅልቅልስ ምን ነበረም? ሁሉንም በዝርዝር የምንመለከታቸው ይሆናሉ። የተወደዳችሁ የጎራ ስቱዲዮ ቤተሰቦች፣ ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት ጠየቅን። ይህንን መሰናዷችንን እስከ መጨረሻው ተከታትላችሁ ቁም ነገር እንድታገኙ ጋበዝን። ወደ ዝግጅቱ እንሻገር። ቀደም ብለን እንደጠቀስንላችሁ በርካታ ኢትዮጵያውያንና ቤተሰቦቿ በከፍተኛ ሀዘን ውስጥ እንደሰነበቱ ተነግሯል። ይች አሳዛኝ ወጣት ታዲያም ረዴ ተፈራ ተብላ እንደምትጠራ ተነግሯል። ወዳጆቿና ጓደኞቿ ረዱ ብለው ይጠሯትም ነበረም። ይህም ስም እሷን ለማቆለጳጳስ ከልብ የሆነ ቀረቤታቸውንም ለመግለጽ ቀለል ባለ መንገድ የሚጠሩት ቃል ነው። ረዱ የተወለደችው አዲስ አበባ ከተማ ሰፈሩ ደግሞ ኮተቤ አንቆርጫ እየተባለ በሚጠራ አካባቢ ነው። አስተዳደጓ እንደ መንደሩ ልጆች ስትቦርቅ ስትጫወት፣ እንዲሁም ከአባቷ ጋር ልዩ ጥምረትና ተግባቦትም እንደነበራቸው ይነገራል። አባት የልጃቸውን እምቡጥ ገላ እየሳሙ በስስት ዓይናቸው እያዩም ፈጣሪ ሆይ በጥበብና በሞገስ አሳድግልኝ፣ ለወግ ለማዕረግም አብቃልኝ እያሉ ነበር የኖሩት። ከእናቷ ጋርም መልካም የሚባል ቀረቤታ ነበራቸው። ልጅ አድጎ ቁመቱ መዘዝ ብሎ እስኪወጣ ብዙ ጣውረድ መኖሩ ውድ ነውና በብዙ ምስቅልቅሎች ውስጥ ነበር እች ልጅ ያደገችው። በወላጆቿ ጸሎት፣ በአምላክም እርዳታ የታገዘችው ረዱ በትምህርቷ ገፋችበት። የአባቷንና የእናቷንም ህልም ለማሳካት ህይወቷንም ለመለወጥ ቆርጣ ተነስታም ነበረም። ትምህርቷንም በአካውንቲንግ ላይ ያጠነጠነ እንደነበር ይነገራል። የመመረቂያዋ ጊዜ ደረሰና ወደ ስራው ዓለም የምትቀላቀልበትን ውጤት ጨብጣም ተመረቀች። በተመረቀችበት የትምህርት ዘርፍ እዚሁ ሀገር ቤት ውስጥ የመስራት ሀሳብ ቢኖራትም፣ ነገር ግን ተመራቂ ተማሪዎች በመብዛታቸው የቅጥር ክፍያ አናሳ በመሆኑ በቶሎ ወደምትፈልገው ዓላማና ህይወት መስመር ለመግባትም እንደማያስችላት ገመተች። በወቅቱ ታዲያ የተሻለ ነው ብላ ያሰበችውን ሀሳብም አሰበች። ይህም ወደ ዱባይ ሀገር ተሻግሮም ለተወሰኑ ጊዜያት መስራት የሚል ነበረም። ከተመረቀች ብዙም ሳትቆይ ገና አንደኛ ወሯ እንደተቆጠረ ጉዟን ወዳሰበችው ወደ ዱባይ ሀገር አቀናች። በዚያም አራት ወራትን አሳለፈች። ስራዋም እንዳሰበችው በመልካም መንገድ ቀጠለላት። ህይወቷን ለውጣም ቤተሰቦቿን የምትረዳበትን መንገድም ማሰላሰል ጀመረች። ነገ ራሷን የተሻለ ቦታ ላይ እንደምታገኘውም መተማመኗን ቀጠለች። ህልመኛዋ ወጣት ባለተስፋው አበባ ከአንድ ወር በፊት ነበር ህልሟን የሚቀጭ አደገኛ ነገር ይገጠማት ነገሩ ህይወቷን እስከ ማሳጣትም ነበር የደረሰው። ስለ ረዱ የሚጠቁመው መረጃ ለመጀመሪያ ጊዜ ብቅ ያለው በጉርሻ ገጽ ነበረም። ከአንድ ወር በፊት ታዲያም ምሽት ላይ ረዱ ወደ እናቷ ደወለች። ከእሳቸው ጋርም በሰላም አውርታ ፈገግቷንና ሳቋንም ለግሳቸው በደስታ እየቦረቀች ተሰነባበተቻቸው። እንደ ከዚህ ቀደሙም ደህና እደሪልኝ እማዬ የሚል የፍቅር ቃሏን አደረሰቻቸው። እናትም ከናፍቆትና ከስስት የመነጨው አንጀታቸው አልችል ቢላቸውም በንባ ተሰናብቷት የሚያወሩበትን ኢሞ ዘጉሙ ማለዳ ግን ለእናትና ለቤተሰብ ያስደነገጠ ነገር ከዱባይ ሻርማ ተሰማም፣ ይለናል ይኸው የጉርሻ ገጽ መረጃን። በወቅቱ ነገሩን ማንም የሚጠብቀው አልነበረም። ማታ እንደዚያ በፍቅር ያወራቻቸው ልጃቸው ህይወቷ ስለማለፉ በማዳሟ ወይም በአሰሪዋ በኩል ተደውሎ የመሪር ሐዘን መርዶ ተነገራቸው። እጅግ አስደንጋጩ ነገር ታዲያም ረድኤት ምን ሆና ሞተች ከሚለው ጥያቄ ቀጥሎ የሚመጣው ነው። ረድኤት ራሷን አጠፋች የሚል ለጆሮ የከበደ ነገር ነበር የተሰማው። ይህንን መርዶ ማመን ያቃታቸው ቤተሰቦቿ ተጨነቁም፣ በማይገለጽ የሀዘን ድባቴ ውስጥም ገቡ። ከሁሉ በላይ ታዲያም ያንን ፈገግቷን የሚናፍቁ እናቷም መብሰልሰል ውስጥ ናቸው። ሀዘኑን መቋቋምም አልቻሉም። ድፍን የቤቱ ሰው ታዲያም ሀዘን ውስጥ ከገባም አንድ ወር አስቆጥሯል። በነዚህ ጊዜያት ታዲያም አስከሬኗ ወደ ሀገር ቤት ስላልገባ እጅጉን ተጨንቀው ሰነባብተው፣ በከፍተኛ ሀዘን ውስጥ ሆነው እንደነበረም ነው መረጃዎች የሚጠቁሙት። በወቅቱ እንዲህ ብለው ነበረም፣ አስከሬኗን እንኳን የሚሰጠን ሰው አጥተናል። አሟሟቷ እንዲህ ነው የሚለንም የለም። በሰቀቀል ላይ እንገኛለን የሚል መልእክታቸውን ለሚዲያዎች አድርሰውም ነበር። ቤተሰቦቿም ይህንንም ተከትሎ እባካችሁ ዱባይ ያላችሁ የኢትዮጵያ ኮሚቴ ኤምባሲ አባላት ልጃችንን እንኳን በአግባቧ አፈር አልብሰን እርማችንን እናውጣ እርዱን እያሉ ቤተሰቦቿ ሰቆቃቸውን ማሰማታቸውንም ቀጥለው ነበር። በዚያን ጊዜም ይህንንም ዘግናኝ ዜና የሰሙ ኢትዮጵያንና ኤርትራን የረዱን አስክሬን ወደ ሀገር ቤት ለማስገባት አሟሟቷንም ለማጣራት ብዙ ጥረት እያደረጉ ቆይተዋል። በተለያዩ ማህበራዊ ሚዲያዎችም ላይ ድምፃቸውን ሲያሰሙም ቆዩም ታዲያ የስደተኛዋ የክርታቷ እናት ያሉበት ሁኔታም አስከፊና አሳዛኝ እንዲሁም አሳሳቢ ሆኖ ነበረ የሰነበተው። እኚህ ምስኪን እናትም ኩርምት ብለው የልጃቸውን አስክሬን እየተጠባበቁ ለአንድ ወር ያክል ቆይተዋል። የኤምባሲ ሰዎች ለቤተሰቦቿ በወቅቱ ደውለው ነበር አስከሬኗ ኩዌት ሆስፒታል ውስጥ እንደሚገኝም ተረጋግጦ ነበረም። በምን እንደሞተች አጣርተው የተቻላቸውንና የሚደረገውን ነገር አድርገው አስከሬኗን ወደ እናት ሀገሯ ኢትዮጵያ ለማምጣትም ጥረት እያደረጉ እንደነበር በወቅቱ መናገራቸው ተዘግቦ ነበረም። ትምህርቷን አጠናቃ ገና በተመረቀች በአንደኛ ወሩ ወደ ዱባይ የተወሰነ መሰርቼ የራሴን ነገር እከፍታለሁ ብላ የሄደችው ረዱ ነገሩ ግልጽ ባልሆነ መንገድ ራሷን አጠፋች ተብሎ ለቤተሰብ ተነግሮ ከፍተኛ ሐዘን ላይ ቢሰነብቱም በማህበራዊ ሚዲያ ላይ የተደረገውን ንቅናቄ ግን እጅጉን አመስግነው ቆይተዋል። የረዱ ሕይወት ባይመለስም አንዳንድ መልካም ነገሮችን አምጥተዋል ሲሉም ተናግረው ነበር። መላው ህዝባችን እኛ የረዱ ቤተሰቦች በእናንተ ኮርተናል፣ ሲሉም ተናግረው ነበር። በደቂቃ ውስጥም ከመላው ዓለም ስልክ እየተደወለ ፈጣሪ አጽናችሁ የልጃችሁንም አስከሬን ታገኛላችሁ እያሉ አጽናንተውናል ብለዋል። ቤተሰቦቿ ሲናገሩ በወቅቱ አስከሬኗን መቀበል እንዲሁም የአስከሬን ምርመራ ውጤት እንደሚጠባበቁ ተናግረው ነበረም። ታዲያ የአስከሬን ምርመራ ውጤቱ ምን ላይ ደረሰም? አሁን ከአስከሬኗ መምጣት ጋር ተያይዞ ውጤት ውስጥ ምን ይላል የሚለው ግን እስካሁን አልተመለሰም። እኛም ቤተሰቦቿን አግኝተን ጉዳዩን አጣርተን ወደ እናንተ እንደምናደርስ ለመግለጽ እንወዳለን። ቤተሰቦቿ ለአንድ ወር ያክል አስከሬኗን ሳያገኙ በከፍተኛ ሐዘን ውስጥ ሰነባብተው በትናንትና ሁለት ታዲያም አስከሬኗን ተቀብለው አፈር ማልበሳቸው ነው የተነገረው። ይቺው የ21 ዓመት ወጣት ግንቦት 1 ቀን 2017 ዓ.ም በአዲስ አበባ ከተማ